በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ በጎነት ብዙ ጸጋ ብዙ ምዕረት ያለው ደግ አምላክ የሚያሳድረን የሚያሳድራችሁ ከሰማያት የወረደ ከእናታችን ከመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዳ በደላችንን ሲከፍል የተከፈለለት ሕዝብ የዳን ሕዝብ ያደረገን ያደረጋችሁ ሀብተ ወልድስ በክርስትናን የሰጠን የሰጣችሁ ቅዱሳን ቤተሰቦች ብሩካን ሁላችሁን ደምቆያችሁ ሁሉን የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብና ያው ከሚሆን ከመንፈሱ ጋር የተመሰገነ የተወደደ ይሁን። ለእግዚአብሔር ልጆች ሁለት ማሳሰቢያዎች አሉኝ። የመጀመሪያው ማሳሰቢያ ሰሞኑን ለወልቂጤ ማርያም እጣ አውጥተን ነበረ። የአይፎን ስድስት እጣ 1115 የሆነ ትኬት ቁጥር ደርሷል። የትኬቱ ባለቤት ኢትዮጵያ ውስጥ ነው ያሉት ነገር ግን ስልኩ የሚመጣው ከአሜሪካን ሀገር ነው። ምናልባት ሲያትል አካባቢ ያላችሁ ከሲያትል ነው የሚላክልን። በቀሩ ጊዜ ወደ ኢትዮጵያ የምትመጡ ሰዎች ካላችሁ በስልኬ ብታሳውቁኝ፣ ስልኬን ከሁለተኛው ማስታወቂያ በኋላ ስለማሳወቅ ዛላይ መታኖልኝ ላይ ዛችሁ ላይ እንድትመጡ ታላቅ አክብሮት እጠይቃለሁ። ይህን በማድረጋችሁ ቤተክርስቲያንን እንደምናገለግል እንዳትረሱ። ብሩካን እግዚአብሔር ልጆች፣ ሁለተኛው ሁለት ቤተሰቦች አንድ ላይ ስትሮክ ያደረጋቸው ቤተሰቦች አሉ። አባትና እናት ያሳዝናሉ። ያን ቤተሰብ ማስተዳደርን መገብ የሚገባቸው ሁለቱም አልጋ ላይ ወድቀው ስላሉ እነዚህ ቤተሰቦች መደገፍ ማገዝ አለብን። እንግዲህ የአጋፔ ቤተሰብ ትልቁ ስራችን የተጎዱትን እግዚአብሔር እንግዳ አድርጎ የሚልክልን ሰዎች ማገዝ ነው። ስልኬ ላይ ያው በመተወላችሁ ስልክ፣ ዋትሳፕ፣ ቴሌግራም፣ ቫይበር ላይ መልእክት አኖሩልኝ። የቤተሰቡን አድራሻ፣ የአካውንት ቁጥር አስቀምጥላችኋለሁ። እግዚአብሔር እናንተን፣ ዘራችሁን፣ ትውልዳችሁን ይባርክ፣ በደግ ይመልስላችሁ። እንግዲህ ዛሬ የምንማረው ትንቢተ ዳንኤል ምዕራፍ ስድስት ቁጥር ሶስት ላይ ስለ ነቢዩ ዳንኤል አስገራሚ ነገር ተጽፎ እናገኛለን። ዳንኤልም መልካም መንፈስ ስላለው ካለቆች እና ከመሳፍንት በለጠ ንጉሱ በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ የሚለው ቃል ነው። እንግዲህ ይሄ ሰው እብራዊ ወይም እስራኤላዊ ነው። ዳንኤል በምርኮ ጊዜ ናቡከደነጾር እስራኤልን ኢየሩሳሌምን በወረረ ጊዜ ከወሰዳቸው ምርኮኞች መካከል አንዱ ጥበብ የተሞላ ወጣት ሆኖ ቤተ መንግስት አካባቢ እንዲሰለጥን እዛው እንዲቆይና በጥበብ መንግስቱን እንዲያገለግል ከታጩ ወጣቶች መካከል ነው። ዳንኤል ግን በተለየ ሁኔታ ዳንኤል ከእግዚአብሔር ጋር ጥብቅ ግንኙነት የነበረው ሰው ነው። እንግዲህ መልካም መንፈስ ነበረው የሚለው ቃል ምን ማለት ነው የሚለውን ዛሬ እንድንመለከትና እንድንማርበት እግዚአብሔር የፈቀደው መልካም መንፈስ የነበረው ዳንኤል ከቤተ መንግስቱ ከሚወጣው መብል ይበላ ይረክስ ዘንድ አልወደድም። የሚመገበውን የሚበላው የሚጠጣውን ይቆጣጠር የነበረ ሰው ነው እና መንፈስን ለማሳደግ መልካም መንፈስ እንዲኖርን ምንበላውንና ምንጠጣውን መቆጣጠር አለብን? እውነት ለመናገር ምንወደውን ሁሉ ወደ ሰውነታችን መውሰድ የለብንም። የትኛው ይጎዳናል፣ የትኛው ይጠቅመናል ብለን ማሰብ አለብን። በጣም ብዙ ጥሩ ጥሩ ሰዎችን አተናቸዋል በጤና ምክንያት በጊዜው ሞተዋል። ያገለግሉ ሀገር የሚያገለግሉ ቤተስታን የሚያገለግሉ ሰዎች በጣም ብዙ አይነት ገዳይ በሽታዎች ይዘዋቸው ሄደዋል። ምግብ ካልተመረጠ የእግዚአብሔርን ቤተ መቅደስ ያፈርሳል። ለዚህም ነው እኮ ጌታ ኢየሱስ ክርስቶስ ጾም እንድንለማመድ ነው አርባ ቀን የጾሙ መጾም ወይም መምረጥ የምንበላውን የምንጠጣውን ያስፈልጋል። ጤነኛውን እንኳን ምግብ ሳይቀር በልክና በመጠን ማድረግ እንደዚሁም፣ እሱ ብቻ አይደለም መንፈስን ጤነኛ የሚያደርገው። ሰው ታውቃላችሁ፣ መንፈሳችን ጤነኛ ሆኖ መጸለይ የምንችለው እኮ ስንጾም ነው አይደል? በጠገብን በጠገብን ምሽት ተንበርከን እንጸልያለን፣ በጣም ነው የሚከብደን፣ ምግቡ ይዋጋናል። እና ምን ያህል መብል መጠጥ የመንፈስ ጠላት እንደሆነ የምትመለከቱበት ሁኔታ ነው። ይሄ ብቻ አይደለም፣ ጤነኛ ምግብ ብቻም ሳይሆን ጤነኛ ያልሆኑ ምግቦች አሉ፣ ወደ ሰውነታችን የሚገቡ ቅጠላቅጠሎች አሉ፣ የሚያደንዝዙ እንቅልፍ እንቅልፍ ብርታት የሚሰጡ የሚያነቃቁ እንቅልፋችን እንዲመጣ የሚያደርጉ የሚያሰክሩ መጠጦች መብሎች አሉ። ታውቃላችሁ ስሙን መጥቀስ ስለም አልፈልግ። እነዚህ ሁሉ ምግቦች ወደ ሰውነታችን ገብተው እንዲያረክሱን አለመፍቀድ ነው የመንፈስ ቅድስና የሚያመጣው። አያችሁ ሰው አንድ በጣም ቤተሰብ የሆነ ዘመድ ነበረኝና፣ ሲጋራ ያጨሳሉ ትልቅ ሰው ናቸው። ስለ ቅዱስ ቁርባን ሁሌ ነግራቸዋለሁ። በእውነት ነው የምነግራቸው፣ ስጋ ወደው መቀበል የሚገባቸው ጥሩና መልካም ሰው ነበሩ። ግን ሲጋራ ስለሚያጨሱ ብቻ ሳይቆርቡ ነው የሞቱት። ሳይቆርቡ በሲጋራው ምክንያት በመጣ ካንሰር ሞቱ። ማለት እኚህ ሰው መቁረብ የሚገባቸው ሰው ነበሩ፣ በጣም መልካም ሰው ነበሩ ግን በሚያጨሱት ሲጋራ ሰይጣን እየከሰሰ ከስጋው ደግሞ ማልቋቸው የሞቱት አያችሁ። እንዳይ በመብሉ በመጠጡ እንዳይረክስ ዳንኤል ራሱን ጠበቀ። ማለት ህሊናም ያረክሳል አያችሁ። የምንፈልገውን የምንወደውን ኃጢአት ጎጂ ነው ብለን ተብሎ የተነገረንን ነገር በተደጋጋሚ ስንወስድ ሌላው ነገራችን ጥሩ ስብዕና እናያለን እንኳ ወደ ቅድስናው ወደ ቅዱሳቱ እንዳንቀርበ እንቅፋት ይሆናል እና መንፈሳችን እንዲረክስ ያደል ይሄ እንግዲህ ከዳንኤል ህይወት የምንማረው የመንፈስን ቅድስትና የጠበቀበት መንገድ የሚመገበውን መቆጣጠር መቻሉ ነው። ሁለተኛ መጸለዩ ነው። ዳንኤል ህግም ቢወጣ ባይወጣ ወደ አምላኩ የምስራቅ መስኮትን ከፍቶ ይጸልይ ነበር። በጸሎቱም ከባድ ፈተና ደርሶበታል። ለአናብስት ጉድጓድ ለአናብስት እንዲሰጡ ተፈርዶበታል። የጸለየለት አምላክ እግዚአብሔር ከአናብስት አፋ አድኖታል። እንግዲህ እግዚአብሔር የህይወት ምግብ የህልውና ምግብ እንደሆነ በመጸለይ ያስተምሮናል። ማስጠንቀቂያ በህግ፣ በህገ መንግስት ለአንድ ወር እንዳትጸልዩ የሚል ጥብቅ ማስጠንቀቂያ እንኳን ተሰጥቶ ያለ ስመ እግዚአብሔር በፊቱ በእግዚአብሔር ፊት ካልቆምኩ በህይወት አልኖርም ብሎ ስለሚያምን ደፍሮ ጸለይ። ቤተመንግስት ውስጥ እየኖረ ግን ኑሮ ነው ብሎ አላመነም። በነገስታቱ እየተወደደ ንጉስ ወዶኛል፣ ምንም አልሆነም ብሎ አላሰበ። ተጨማሪ ራዴት ይፈልግ ነበር። ይኸውላችሁ ምንም ነገር ቢኖር፣ ቤቱ ቢሞላ፣ እልፍኙ ቢሞላ፣ ቤተመንግስት ያክል ማዳችን ቢሰፋ፣ መኝታችን ቢመች፣ ወዳጆች ቢኖሩን፣ የዘመን ሰዎች ብንሆን፣ ባለስልጣናትን ማዘዝ የምንችል ሰዎች ብንሆን ግን ያለ እግዚአብሔር ህይወታችን ባዶ የሆነ ቀን እሱ ነገር ሊገባን ይችላል። ዳንኤል እንደሱ ዘመንና ጊዜ የፈቀደለት ሰው ተወዳጅ የሆነ ሰው ማናለ መሰላችሁ፣ በጣም ተወዳጅ ነበር። በአራት ነገስታት ተወዷል። ነገር ግን ተወድጃለሁ ብሎ ጸሎቱን አልተወ። አንደኛ እግዚአብሔር ነው ለእሱ አንደኛ። ሰው በሰው ፊት ለመወደድ ምን እንደሚያደርግ ታውቃላችሁ? እሱ ግን ያው እግዚአብሔር እንዳይቀየመው እንዲወ በህይወቱ እንዲሰራ መስኮቱን ወደ መስራት ይከፍት ነበር። ህይወቱን ሪስክ ላይ ጥሉ። ስለዚህ እግዚአብሔር መንፈሱን ቀደሰለት። አካል ያለው የሚታይ መንፈስ ሰጠው። ሰው እያየ እንዲወደው የሚያደርግ መንፈስ ሰጠው። የሰው መንፈስ ሲቀደስ፣ የተባረከ መንፈስ ሲኖረው ሰው ሁሉ ይወደዋል። ትልቁም ትንሹ ያዳምጠዋል አንበሶች ሳይቀር በሞት ጥላ መካከል እንኳን ሳይፈራ ይሄዳል። የሰው መንፈስ ሲበረታ እግዚአብሔር ያን መንፈስ ሲቀድስ እንዲህ ነው። ዳንኤል ጸሎት በመጸል ባለመተው ጸሎትን ስለሚወድ እና ደግነትም ስላለው ደግሞ ሶስተኛ ህልም አልሞን ናቡከደነጾር የሚባለው ንጉስ ህልሙን ያልተረጎመልኝ ያየውትን ህልም ራሳችሁ ነግራችሁ ይተርጉሙልኛል። እሱ ተኝቶ ያየውን ህልም እንዲተረጉሙ እንዲህ ያላደረጋችሁትን ሁሉ አጠፋለሁ አለ። አማካሪዎቹ የባቢሎን የኢራቅ ጠንቋዎች ናቸው። ነገር ግን ዳንኤል እኔ እግዚአብሔር ገልጦልኛል ተዋቸው ብሎ እነሱን አተረፋቸው። ለሰው የሚቆረቆር ደግነት ነበረው። እነሱ ክፉ ነበሩ። ዳንኤልን ለአናብስት ጉድጓድ በተንኮል አሰጥተውታል። ጓዱት አስጨምረታል በፍርድ እሱ ግን እነሱን ከመቃብር ከሞት አትርፏቸዋል ለሰው ቅን ሀሳቢ ነብይ ነበር ስለዚህም ምንድን ነው የሚለን እግዚአብሔር ቃል በዳንኤል ላይ መልካም መንፈስ ነበረ ይላል መልካም መንፈስ በቃ ሲታይ ዳንኤል ሊወደድ ያደርግ ነበር የመንፈስ ቅዱስ ጥላ ዳንኤል ላይ ነበር ያው መልካም መንፈስ ቅዱስ መንፈስ ነው፣ በላቀሊጦስ ነው። የመልካም ተቃራኒ መጥፎ መንፈስ ባድ ስፕሪት አለ አደለ? የዛ ደግሞ ተቃራኒ መልካም መንፈስ መንፈስ ቅዱስ ይታይበት ነበር። እንግዲህ መንፈሳችንን መቀደስ ይገባል። እኛ ክርስቲያኖች ልጆች የመሆን መብት የተሰጠን ስነ ክርስትና የተሰጠን በዓለም አይተሞች ለመንፈሳችን መልካምነት በደንብ አድርገን መስራት አለብን። ከዳንኤል አሁን እንማራል ምን በላውን ምን ጠጣውን ምናየውን ምን ሰማውን መቆጣጠር፣ ወደ ውስጣችን የሚገባውን ነገር በደንብ አድርገን መጠንቀቅ። እግዚአብሔር ልጆች ብቻ አይደለም መልካም መንፈስ በደንብ መጸለይ፣ እግዚአብሔር ጋር ከልብ መጸለይ፣ በፍቅር መጸለይ ከተወደደው አምላካችሁ ከምትወዱት አምላካችሁ ጋር መነጋገር ቋሚ ልምድ ማድረግ መንፈስን ይቀድሳል። መልካም መንፈስ እንዲኖረን ያደርጋል። ፈጽሞ ከአመፀኞች ጋር አለመተባበር፣ በሰው ላይ ተንኮልን አለመተንኮል፣ ይልቁንም ሰው እግሩ እንዲቀናለት መንገዱ እንዲቀናለት መስራት ያ ሰው ሊጠቅመንም ሊጠቅመንም ይችላል እንደ ነጋዴ የሚጠቅመንም ብቻ ልናገለግል ያለብን ባይጠቅመንስ የባቢሎን ጠንቋዮች አስማተኞች ለዳንኤል ምንድን ናቸው ምኑ ናቸው ምንም እኮ አይደሉም? ሰው ስለሆኑ ግን እንዳይገድላቸው ንጉሡ አደረገ ሰው ስለሆኑ ሰዎችን መልካም ማድረግ መለማመድ የወላችሁ ሰው ሰውን ሲቃወም ይውላል ክፎ ሲናገር ይውላል፣ ፎ ሲያስብበት ይውላል፣ ሲተነኩል ይሆናል፣ ሲያደባ ሲራ ሲሰራ ይውላል። ሰው በሰው ላይ በሚወዳደረው በሚፎካከረው፣ በሚቀናበት በተለያየ ሰው ላይ ጥቃት ይፈጽማል። ዓለምን እንደምታዩት ናት። ዓለም መልኮ ይጠፋ ሆናለች። አሳዛኝ ጦርነት፣ ግጭት፣ እልቂት፣ አደጋ ታስተናግዳለች። ሰው የዘራውን ስለማይጭድ ነው። አያችሁ፣ ግን ቅኖችስ በቅንነት መኖር መረቡን በቀኝ ይመጣል። ቅንነት ለሰው መልካም ማድረግ መንፈስን ይቀድስ። መኪና እየነዳችሁ ፊት ለፊታችሁ ገብቶ ሊያልፍ የሚፈልግ ሰው ጠዋት ተነስቶ እለፎ እንደሚብለው አሳልፎ መሄድ አንድ ነገር ነው፣ መልካም ማድረግ ነው ያን ሰው ማስቀደም። እንዴት ትፎካከር? እንዴት ቀደመኝ? ብለን ተናደን ቀድመ ነው ብንሄድ እንችላለን። መንገዳችን ከዛች ትንሽ ነገር ይጀምራል። ትልቅ ሰውን ቆሞ መንገድ ላይ ከማሳለፍ መልካም ነገር ይጀምራል። ለሰው ለራ በጨበጣ አድርጎ አንድ ነገር ሰጥቶ ከማለፍ፣ ሰውን በፈገግታ ሰላም ከማለት መልካም ነገር ይጀምራል። ጥሩ ቴክስት በመላክ ለሰው ልጆች ለጓደኛ፣ ለቤተሰብ መልካም ነገር ይጀምራል። መልካም በማድረግ መዋል ያልከሰረ ቀን መንፈሳችን ይባረካል። ይገርማችሁ ምን እንደሆነን እንኳን ላይታይ ይችላል። አንድ ወንድም አለኝ በቅርብ አውቀውና በጣም ጥሩ ሰው ነው። ሀምብል ነው፣ ትሁት ነው። ለሰው በጣም አገልጋይ ነው። የሰውን ቤት ያገለግላል። እሱ ደግሞ በስራው ነጋዴ ነው። በጣም ተወዳጅ ነው። ሰውን ጥግ ድረስ ሄዶ ነው የሚያገለግለው። ነጋዴ ነው፣ ግን አገልጋይ ነው። ፈገግተኛ ነው። ቀና ነው። ድንጉጥ ነው። ሁሉም ሃይማኖት ሰው ይወደዋል። ይገርማቸዋል። የሁሉም ሃይማኖት ሰው ያምነዋል። ለካ ሰው ብልጥ ስለሆነ አይደለም ሰው የሚቀበለው ማስመሰል ስለቻለ አይደለም። ድራማ ስለቻለ አይደለም። ሰው ሰውን የሚቀበል እውነተኛነት ሲ እውነተኛነት በቃ ዳንኤል እውነተኛ ሰው ነበር። ምንም የተደበቀ ማንነት አልነበረም። ስለዚህም ምን ተብሎ ተነገረለት? ዳንኤልን መልካም መንፈስ ስላለው ንጉሱ ሊሾመው ፈለገ ይላል። ሰው ፊት ሊያረጋችሁ ይፈልጋል። ይሰጣችኋል። እጁ ላይ ያለው የልቡን ያካፍለናል። ጓደኛ ይሆነናል፣ ወዳጅ ይሆነናል፣ ያምነናል። መልካም መንፈስ በጣም ብዙ ዋጋ አለ። በሄድንበት ቦታ ደግሞ ይቀበለናል፣ ያስተናግደናል። መልካም መንፈስ ያላቸው ሰዎች እንደዚሁ ያስታውቃሉ፣ በደንብ ያስታውቃሉ፣ ፊታቸውን ያስታውቃሉ። እንድትወዷቸው ያስቀጥላቸዋል። ይህንን ማንነት መልበስ ያስፈልጋል። ለመንፈሳችን መልካምነት እኛ ክርስቲያኖች መስራት ይገባናል። የሰማነውን በልቦናችን ጻፈ። እግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት የመላእክት ጥበቃ አብረውን ይሁን። ስለ ሁለቱ ህመምተኛ ቤተሰቦች ሰው ያስገምኩትን ማሳሰቢያ እንዳትረሱ። እግዚአብሔር ይባርካችሁ፣ ባርካችሁ ቄስ አሸናፊ ገብረ ማርያም ነኝ። ኮሜንት አድርጋችሁ፣ ላይክ አድርጋችሁ ስለምትወጡ ዘራችሁ ይባረክ። ሰላም።